ይደውል ይመዝገቡ። ሰላም ሰላም፣ ጤና ይስጥልኝ የቻናላችን ቤተሰቦች እንዴት ናችሁ? በያላችሁበት የዓለም ዳርቻ ሰላምታችሁ ይብዛ። እንግዲህ በዛሬ ትምህርታችን ደግሞ ከአሁን በፊትም በሰራውላችሁ መሰረት ብዙዎቻችሁ ስለወደዳችሁት ስራልንም ስላላችሁ አማርኛን በእንግሊዝኛ ነው ማስተምራችሁ ማለት ነው። ማንበብና መጻፍ መቻል ወይም ደግሞ አማርኛ የሚችሉ ናችሁ እንግሊዝኛው ለሚከብዳችሁ ካለ እንግሊዝኛ እችላችሁ ደግሞ አማርኛ ለሚከብዳችሁ ሁለቱንም ከዚህ ላይ ማግኘት ትችላላችሁ ማለት ነው። እንግዲህ ቤተሰቦች እንግዲህ ስራችሁን እየሰራችሁ ከዚህ ላይ መማር በጣም ትልቅ እድል ነው። ስለዚህ ሁላቸውም በሚመቻችሁ ስራ ጊዜያችሁን አላስፈላጊ ላይ ከመዋል ከዚህ ላይ በምንለቃቸው ቪዲዮዎች ትምህርታዊ ማንበብ የማትችሉ ልጆች በግዴታ ማንበብ ያስፈልጋል። እስፔሻሊ አማርኛ እና እንግሊዝኛ በጣም ማወቅ ያለባችሁ ነገር ስለሆነ መማር ግዴታ አለባችሁ ማለት ነው። እንግዲህ ከመጀመሪያው ጀምሪያ አይገባኝም ለምትሉ ወደኋላ የሰራዋቸው ቪዲዮዎች አሉ፣ ሀሁ ኤቢሲዲ የሰራዋቸው አሉ ለጀማሪዎች የሚሆኑ ማለት ነው። እነሱን ተመልሳችሁ ማየት ትችላላችሁ። ከዛ ላይ ደግሞ አልገባንም ለምትሉ በግል በአጭር ጊዜ ውስጥ ውጤታማ ማድረግ እንችላለን፣ በግል መማር ትችላላችሁ። ከቪዲዮ ላይ መጀመሪያ በምናስተዋውቀው ስልክ ከዛ ላይ ስልኩን ሴብ እያደረጋችሁ በሚመቻቸው ሰዓት መማር ትችላላችሁ ማለት ነው ማታ ወይም ደግሞ ቀን እናንተ በሚመቻችሁ ሶ ወደ ዛሬ ትምህርታችን ስንቀጥል ከዚህ ላይ እንደምታዩት ከበፊቱ አሁን በአሪፍ መንገድ ጽሁፎችን ጎላ አድርጌ በደንብ እንደታያችሁ አድርጌ ነው ጀላቸው የምታውቴ። እዚህ ላይ ከላይኛው ጋር የምታዩት በአረንጓዴ ክለር የተጻፉ አማርኛ ፊደላቶች አሉ። ከዚህ ላይ እነዚህን ፊደላቶች ደግሞ ወደ አንድ በማምጣት ማገጣጠም ማለት አገጣጥመን ማንበብ ትርጉም ያለው ቃል መስጠት ማለት ነው። በቀይ የተጻፈው እዚህ ላይ እንደምታዩት እንግሊዘኛዎች ናቸው። እነዚህ አማርኛ ፊደላቶችን በእንግሊዝኛ ስንተካቸው ምን ይመስላሉ? እንዲሁም ደግሞ አቀጣጥመን መጻፍ ማለት ነው። እንግዲህ አብዛኛው ሰው አማርኛ ሳይሆን እንግሊዝ ቴክስት ይጻጻፋሉ ማለት ነው። ቋንቋ አማርኛ ሆኖ ነገር ግን የምንጽፈው በእንግሊዝ ሌተሮች ነው ማለት ነው። ይህንን በጣም ወሳኝ ነገር ነው፤ ይህን ማወቅ አለባችሁ። ሶ የመጀመሪያው ፊደል እንደምታውቃችሁ ሀ ትባላለች። ሰ ማለትም ሴ፣ አምስተኛ ላይ ሰ ሳይሆን የአምስተኛ ድምፅ ሴ፣ ከዛ ት። ኦኬ። ስለዚህ ይህንን በአንድ ላይ ከዚህ ላይ ጻፍ ነው። ሀ ሴ ት፣ ሀ ሴ ት። ከዚህ ጋር ያነበብኩትን እንታል ድምፁን ከዛ ላይ ቁጭ ነው ያደረግኩት ማለት ነው። ፈጠን ብዬ ነው የተናገርኩት። ሃ ሴ ት ሰ ብትሉ ልክ አይደላቸውም። ሀሰት ማለት አትችሉም ምክንያቱም ች ሴ ስለሆነች ማለት ነው ሀሴት ሰ በእንግሊዝኛው ደግሞ ሀ የሚለው ኤችኤ ነው እ ኤችኤ ሀ የሚለውን ይወክልልናል ማለት ነው ሴ ስንል ኤስ ኢ ይሆናል ሴ ስንል ኤስ ኢ ይሆናል ት ስንል ስድስተኛ ድምፆች ቫውል አይጠቀሙም ት ስንል ቲን ብቻ እንጽፋለን። ሶ ከዚህ ላይ ሀ ሴ ት ሀ ሴ ት እንደዚህ ብላችሁ ትጽፋላችሁ ማለት ነው። ምክንያቱም ሀ የሚለው አንዱን ነው የሚወክለው፣ ሀ የዚህኛውን ሀ ብቻ። ሴ የሚለው ኤስ ኢ ደግሞ ሴ ይችንን ብቻ ነው የሚወክለው። ከዛ ት ይችኛዋ ት ማለት ነው። ኦኬ። ሶ በዚህ መንገድ መጻፍ አለባቸው። ቀጣይ ከ ከዛስ ተ ከዛ ማ ሙሉዎችን ማወቅ አለባችሁ። ከ ከዛ ተ ከዛ ማ ኦኬ። እንግዲህ ትንሽ ግር እንዳይላችሁ ጀማሪ ልጆች ከሆናችሁ ሀሁን በደም ማጥናት ይኖርባችኋል። በጣም ረጅም ቪዲዮ የሰራሁት አለ። ወደኋላ ተመልሳችሁ በፕሌይሊስት ስለምለቀው ታገኙታላችሁ ማለት ነው። ሶ የሚሆነው የሆነው ሀሁን ችላችሁ ሀሁ ቤተሰቦችን አውቃችሁ ነገር ግን አገጣጥሞ ለማንበብ ለሚከብዳችሁ ነው የሚሆነው ማለት ነው ይህ ቪዲዮ። እሱ ይህንን ከከዛ ተ ከዛ ማ በአንድ ላይ ስናነበው ከተ ማ ከተ ማ ይላል ማለት ነው። እሱ ከ የሚለው ከዚህ ላይ ኬኢ ነው። ተ ማለት ደግሞ ቲኢ ነው። ማ ማለት ደግሞ ይሄኛው ኤም ኤ ነው ማለት ነው። ኤም ኤ ነው እሱ። በአንድ ላይ ስንጽፈው ይኸው ኬኢ ከቲኢ ከተማ ኤምኤ ሶ ይህን ይመስላል ከተማ እንደዚህ እንጽፋለን ከዚህ በመቀጠል የምናገኘው ደግሞ ሰ ሰ ል ፍ ኦኬ ይቺ መጀመሪያ ሰነች ከዛ ይችኛዋ ደግሞ ል ብዙ ልጆች ተሳሳተታላችሁ ይቺ እቺ ል እና ሊ ሶስተኛ እና ስድስተኛ የተለያዩ ድምጾች ናቸው ልብ በሉ። ይችኛዋ ል ትባላለች። ል ወደ ውስጥ ሶስተኛዋ ከሆነች ደግሞ ሊ ሊ ኢ የሚል ድምጽ አለው ማለት ነው። ረዘም የሚል ሊ እንላለን። ይሄኛው ግን ል ነው። ል ማለት ደግሞ ከዚ ጋ ኤል ብቻዋን ማለት ነው። ሊ ስንል አይን እንጨምራለን በእንግሊዝኛው። ኦኬ ሰው ሰ ስንል ኤስ ኢ፣ ል ስንል ኤል ኢ፣ ፍ ስንል ኤፍ ብቻዋን ማለት ነው። ሶ ይኸው ከዚህ ጋር ሰኤስኢ ልፍ ኦኬ ይህን ይመስላል። ከዚህ ላይ ያው እዚ ጋር ኤል እዚ ጋር ስሞል ስለሆነች ነው። ከዚ ጋር ደግሞ ካፒታል ነው። እዚ ላይ ስንጽፋቸው ስሞል ስሞል እያደረግ ነው የምንጽፋቸው፣ በትንሹ እና በትልቁ ማለት ነው። ኛውም ኤፍ በትንሹ ነች። ከዚ ላይ ደግሞ በትልቁ ካፒታል ኤድ ስሞል የሚለትን እሱንም ስለሰራውት ተመልሳችሁ ማየት ትችላላችሁ ማለት ነው። ኦኬ ቀጣይ ቀጣይ ፀ ፀ ለ ለ የ የ አምስተኛ ላይ የ ዩ ያ የ ከመጀመሪያው ጋርም ብዙ ልዩነት የላቸውም። የ የ ኦኬ በአንድ ላይ ስናነባው ጸለ የ ጸለ የ ብለን እናነባለን። ሶ ከዚህ ጋር ለየት የሚያደርገው ፀ የሚለው እንግሊዝኛ ስንተካው ሶስት ይሆናሉ ማለት ነው ሶስት ይሆናሉ ቲኤስ ልክ እንደ ፀ ነው የምናነበው፣ ቲኤስ ኢ። ምክንያቱም ከዚህ ላይ አሁን ቲን ብቻዋን ብናደርጋት ቲ ኢ ብናደርጋት ይችን አጥፍተን ተ ይሆንብናል ማለት ነው። ወይም ደግሞ ይችኛዋን ቲን አጥፍተን ኤስኢ ብቻ ብናደርገው ሰ ይሆንብናል። ስለዚህ ፀ የሚለውን ለመጻፍ ቲኤስ ኢ ፀ፣ ልክ እንደ ፀ እናነባለን ማለት ነው። ከዛ ለ ለሚለው ኤል ኤ ነው። የ ለሚለው ደግሞ ዋይ ኤ ነው። ሶ ከዚህ ላይ ያሉትን እንዳልወስደን አገጣጥምን በአንድ ላይ መጻፍ ነው፣ ሳናራርቅ ይኸው ጸለ ጸለ ይህን ይመስላል ማለት ነው። ኦኬ ከዚህኛው ባ ቡ ር ብዙ ልጆች የምትቸገሩበት ድምፅ ነው። ባ ባ አሁን ይህኛው እግሯ አጭር እንደዚህ ከሆነ በአንድ በኩል በግራ በኩል ባ ይባላል። እናንተ ስትጀምሩ አንዳንድ ልጆች የሚያጋጥመኝ ምንድን ነው፣ በ የመጀመሪያውን ድምፅ ባ ብለው ነው የሚነሱ ማለት ነው። የመጀመሪያው ድምፅ ባ ሳይሆን በ ነው፣ በ የሚል ድምፅ ነው ያለው ማለት ነው። ይህኛው ግን አራተኛ ላይ የሚገኝ ባ ብለን ነው ምንጀምረው ማለት ነው። ይሄኛው ባ ነው፣ ከዛ ቡ፣ ከዛ ር፣ ባቡር። ባ ለሚለው ቢኤ ነው፣ ቢኤ ነው ቡ ለሚለው ቢዩ ነው። አር ው አር ር ለሚለው አርን ብቻ ጽፋለ ማለት ነው። እዚህ ላይ ባ ቡ ር ይሄን ይመስላል። እዚ ላይ እንደምታዩት ደጋግሚ የሚነገርኳቸው ነው። ስሞል ኤን ካፒታል ስለሆነ ነው። ተመሳሳይ ነው። አር ተመሳሳይ ነው። ቡ ቢ ከዚህ ጋር ተመሳሳይ ነው። ከቢ ጋር ለዛ ነው ማለት ነው። ኦኬ ከዚህ ላይ ምን ይላል ሰ ላም አብዛኞቻችሁ ታውቋታላችሁ። ይህች ያው መነሻችን ስለሆነ ሰ ላ ም ሰ ላ ም ሶ፣ ይህኛውን በአንድ ላይ ስንጽፈው ይኸው ሰላም የሚል ይሰጠናል ማለት ነው። ወደ እንግሊዝኛ ስንሄድ ደግሞ ሰላም፣ ሰ ለሚለው ኤስኢ ነው የሚሆነው ኤስኢ። ላ ለሚለው ደግሞ ኤልኤ ነው ኤልኤ ነው። ም ስንል ኤም ብቻዋን እንጽፋለን ማለት ነው። በአንድ ላይ ስንጽፈው ሰላም ሰላ ሰላም የቻናላችን ስም ሰላም ይላል። ለምሳሌ ይኸው ሰላም ሰላም ሶ ይህን ይመስላል ማለት ነው። ቀጣይ የምናገኘው ሰላ ሳ እነዚህን በአንድ ላይ ጻፍኩኝ፣ አመጣሁኝ ሰላ ሳ ሰላሳ። ስለዚህ ሰ ለሚለው ኤስኤ፣ ላ ስንል ኤልኤ፣ ሳ ለሚለው ኤስኤ። ኦኬ፣ በአንድ ላይ ሰላሳ ሰላሳ። ልክ በዚህ መንገድ እንጽፋለን ማለት ነው። ቀጣይ ቀ በ ሮ ስለዚህ ይህኛም በአንድ ላይ ስንጽፈው ቀበሮ፣ ቀበሮ ይላል። ቀበሮ እያንዳንዳቸውን አሁን በእንግሊዘኛው ቀ የሚለው ቅድም አይተናል፣ ኬኢ ይሆናል ማለት ነው። በስንል ደግሞ ቢኢ ይሆናል። ከዛ ሮ ስንል አርኦ ይሆናል ማለት ነው። ሶ በአንድ ላይ ስናነበው ቀበሮ፣ ቀበሮ ይህን ይመስላል ማለት ነው። በጣም ቀላል ነው በጣም ቀላል ነው ከዛ ከዚህ ላይ ምንድን ነው የሚለው ም ኞ ት በጣም ጥሩ በአንድ ላይ ስናነበው ምኞ ት ምኞ ት ሰውዬ እያንዳንዳቸው በተለይ አሁን ይህ አማርኛውን ለምትችሉ ልጆች በጣም ቀላል ነው እጅጉን ማለት ነው አማርኛ ችላችሁ እንግሊዘኛ ለማጥናት የምትፈልጉ ልጆች በጣም ለእናንተ ቀላል ነው የሚሆነው ሶ ከዚህ ላይ ኤም ብቻዋን ያደረግናል ለምንድን ነው ይችኛዋ ም ስድስተኛ ድምፅ ስለሆነች ነው ስድስተኛ ድምፆች ደግሞ ም ስንል ቫውል አይፈልጉም ብቻቸውን መጻፍ እንችላለን ማለት ነው ም ከዛስ እዚ ጋር ኖ ለሚለው ለምንድ ነው ኦ ያደረግ ነው ለምንድነው ነው ኦ ያደረግ ነው ለምሳሌ ከዚህ ላይ ይህንን ማወቅ አለባችሁ ማለት ነው ምክንያቱም የመጨረሻ ድምፅ ነች። የመጨረሻ ድምፆች ደግሞ ኞ ስትሉ ኦ የሚል ድምፅ አለ ማለት ነው። ይህ ኦ የሚለው ድምፅ የሚተካልን ቫውሌተር ማን ነው? ኦ የሚለው ነው ማለት ነው። ሶ ጂኤን አሁን ይችኛዋ ኒ ሆና ቢሆነ ዚጋ ጂኤን ብቻዋን ትሆን ነበር ማለት ነው። ኦን እናስወግዳት ነበረ ኒ ስድስተኛ ላይ ብትሆን ማለት ነው። ምክንያቱም ስድስተኛዎቹ እንዳልኳችሁ ምን አያስፈልጋቸውም፣ ቫውላ አያስፈልጋቸው ማለት ነው። ሶ ለምሳሌ ከዚህ ላይ ም የሚለው ሞ ሆኖ ቢሆን ያማረኛው ሞ እንጽፈናት ቢሆን ከዚህ ጋር ኦ መጨመር ነበረብን ማለት ነው። ምክንያቱም መጨረሻ ላይ ያሉ ድምፆች ኦ የሚል ቫውሌተር ይጨምራሉ ማለት ነው። ሶ ኞ ከዛ ት ት ስንል ው ት ብቻዋ እንጻፍነ ማለት ነው። ቲን ብቻዋ እንጻፍናት። ሶ ይሄኛው ምኞት የሚለውን ው ም ከዛ ኞ ከዛ ት በቃ ይህን ይመስላል። ምኞት በዚህ መንገድ ትጽፋላችሁ ማለት ነው። ከዚህ ቀጥለን የምናየው ደግሞ ሰ ሚ ራ። ኦኬ፣ እስኪ በአንድ ላይ እናንበው ሰ ሚ ራ። ሰሚራ ሰሚራ። ኦኬ፣ ስለዚህ ሰ የሚለው ኤስኤ ነው ሚ ማለት ኤም አይ ነው ራ ስንል ደግሞ አር ኤ ነው ሰው እነዚህን አምጥተን ማገጣጠም ነው እንዲው እንዳለ ማለት ነው አቀራርበን መጻፍ ነው እነዚህ ሰ ሚ ራ ይህን ይመስላል ማለት ነው በጣም ጥሩ ስለዚህ የዛሬ ትምህርታችን ይመስላሉ እስኪ በመጨረሻ አንዴ እናንባቸው ማለት ነው

ሰሚራ ሰሚራ ኦኬ፣ ቤተሰቦች ይህንን ይመስሉ ነበር። የዛሬ ትምህርታችን በጣም ተመችቷቸው እና በዚህ መንገድ ይሰራልን የምትሉ ልጆች በኮሜንት አሳውቁኝ ወይም ደግሞ ላይክ በማድረግ ለሌሎች እንዲደርሳቸው ለእናንተ ምንም የጎዳቸው ነገር ስለሌለ፣ ላይክ በማድረግ ሌሎች እንዲደርሳቸው። እናንተ ላይክ በምታደርጉ ቁጥር ዩቲውብ ለሌላ ሰው ለብዙ ሰው ለብዙ ሰው ያደርሳቸዋል ማለት ነው ስለዚህ ይህንን ትምህርት ማያውቁ ልጆች አሉ መማር የሚፈልጉ ነገር ግን እድሉን ያላገኙ እነሱ እንዲማሩበት ላይክ በማድረግ ተባብሩን እንዲሁም ሰብስክራይብ ያላደረጋችኋል ሰብስክራይብ አድርጉ ተመችቷችሁ ከሆነ በኮሜንት አሳውቁኝ መጻፍ የምትሞክሩ ልጆች የማጽፉ ደግሞ በውስጥ መስመር እየገባችሁ በኢሞ ቴሌግራም ዋሳፕ እኔን ማናገር ትችላላችሁ ለዛሬ ይህን ይመስላል ተመችቷችሁ ከሆነ በቀጣይም ይህንና የመሳሰሉ በጣም በአሪፍ መንገድ ይዤላችሁ እመጣለሁ